ወይ እንዴት ዋልሽ ማሚ? ያምርብሻል ፀጉር ዘወደው እኮ በስመ አብ እ በጣም ነው ያምርብሽ ይሄ ፀጉር። ወይኔ ሙቀቱ ፈረሰ እኮ ሳልጠቀምበት። ያ ግን በጣም ነው የሚያምረው ሁሌ ተሰሪው። ይሄ በጣም ያምርብሻል እኮ። ኤክስትሪም ቴንክ ዩ ጃፒ። ሰላም ነው እ ሰላም ነው። ተመልሰሻል፣ ይቅርታ ጠይቀሻል። ከዚህ በኋላ እንነካከም። ይሄ ለህዝቡ ነገር ያቸው ምን አድርጋ ነው? ረፍሪየን አታስቀይም አተው እኔ አስቀይመታር ነው ራሷ ነች አስቀየመችኝ። ነው አንተ ሳይሆን ሌላም ሰው እንጂ ምን አድርጋ ነው? ፍርዬን ተዋት በእናትህ። ሰላም ሰላም፣ እንዴት ናችሁ? ፍርዬን የተረዳኋት እኔ ብቻ ነኝ። ወይ ጥንቱ ነሽ እኮ ሚዲያ ላይ ስለምታገኘው ልጅ ማጣት አይደለም ልጆች እያሉ እንኳን በኮመንት ሲነኩ ምን ያህል ሴንሲቲቭ እንደሚያደርግ ስለማውቀው ነው እኔ የምረዳሽ ፍርዬ። እንዲያውም ፍርዬ በጣም ጠንካራ ሰው ናት። ልጇን አንዳንዴ ክርስቶስን አንዳንዴ ሰውም ሲሞት በቃ ሙቷል ብለህ ጃፒየት ቆርጣለህ፣ የሆነ በቃ እንደማይመለስ ስታውቅ የወለድከውን አምጠህ ልጅህን ግን እንደዚህ ሲንተስ የለብህም። አንዳንዴ ከዛ አንግል አንደርስታንድ እናድርግ ሰዎችን ጋር። ለዛ ነው በኮመንት እንኳን ልጆች ሲነኩ እንዴት ሴንሴቲቭ እንደሚያደርግ አደለም። ልጅን አጣው እና አንዳንዴ ፍሪየን አንደርስታንድ እናድርጋት። ወይኔ ማሜ ታቶች ሲያምር ታቱ ነው። ከለሩ በጣም ደስ ይላል። ይሄ እራሱን ለቋል፣ ግን የለቀቀ አይመስል

እንጂ ጨዋታም እኮ ይሰለቻል ከሆነ ሰዓት በኋላ። ግን ደግሞ ለሱ የሚሳነው ነገር የለም። መቸኮል አያስፈልግም። ጊዜ ያለው ለሁሉ የሆነ ቪዲዮ ከጆኒ ጋር የሆነ ል ሲሰዳደባ ይቺ ነበር ኮመንት ላይ ስታለቅሱ አይቻችኋሉ። አንደኛ ብዙዎቻችሁ፣ አንደኛ ፖሎ እንደዚህ አይነት ሰውም አይደለም። ፍርዬሽ ነው ስታቀዋለሽ አይደለም አረ ፖሎ ጫዋን ምን ማይድለብ እንደዚህ አይነት ስድድብ፣ እራሳችሁ በዚሁ በዛ መጣችሁ ድራማ የፈለጋችሁ ሰዎች ነው እንደዚህ የምታረግ እንጂ ማነህስ ገብተ ስለኔ ድፌ እንደምታረግ እክካ። በዛ ላይ ማርያምን ነው የምላችሁ፣ እንደዚህ አይነት ነገርማ የሚያረግ ነገርማ አይደለም ፖሎዬ። ግን አንድ ሰው ዝም ብሎ ድራማ የፈለገ ሰው ገብቶ እንደዛ የምትናገር አንተ ማነህ ስለኔ ድፌንድ ልታደርግ የገባ ከካ ማንም ድፌንድ የሚያደርግልኝ ሰውም አልፈልግም። እኔ ፖሎዬም እንደዚህ አይነት ፐርሰናሊቲ የለውም። ጭራሽም ጋይስ የመሰላችሁ ሰዎች እንደዚህ ማንም እኔም አላደርግም እንደዛ። ጋይስ እና ምንም ሳታውቁ ገብታችሁ አትንዘባዘቡ። ዝም ብለው የራሳቸው ድራማ ወይ አቴንሽን የፈለጉ ሰዎች ናቸው እዛ ጋር ገብቶ እንደዛ የሚሳደብ ስነ ስርዓት የሌለም የለለ ተዋና ወንድ ልጅ ትላም ብለ የምትሳደብ እከካ ጥፍረም ቆሻሻ። በዛ ላይ በዛ ላይ ገብታችሁ ስላልተፈለጋችሁት ነገር ድራማ የምትፈልጉ ሰዎች ናችሁ እንደዚህ የምታደርጉ ወይ ደግሞ አናግራችሁ ልታናገሩ ፈልጋችሁ ይሆናል እንጂ ለነገሩ ጆኒ ሂኖስ፣ እኔ እንደዚህ አይነት ነገር እንትን እንደማልል ፖሎዬም አያደርግም። እንደዚህ አይነት ነገር የሚያደረግ ሰውም አይደለም። ጭራሽ ዝም ብሎ አንድ ሰው ድራማ ፈልጎ ነው እዛ ላይ ገብቶ እንደዛ የሚያደረግ። ከአፉ እራሱ የሚያወጣው ቃላት ሲያስጠላ፣ ቆሻሻ። አይቼው ነው ቅድም ቪዲዮ ሸር አድርጋችሁ። ጋይስ ፕሊስ፣ እኔ ድራማ አምታይ ሊትምሰውቁ ማን ይችላቸውን እን አድገ አልጭራሽ ባርኮንማ እናትዬ ባርኮንማ አደገች እኮ እኔ አንዳንዴ ባርኮን ነው እንደዚህ የምታወራው እላለሁ የባርኮን በጣም ፈጠነብኝ ዝምብያቸው ሊያነካኩስ ሊያነካኩስ አይሆንም አንደኛ እኔም እንደዚህ አይነት ፐርሰናሊቲ የለኝም። ላይ ከወለድኩት ተው ጋር በእንደዚህ አይነት መጠን ለመሳፈጥ ሲቀጥል ደግሞ ቦሎ ይ ደግሞ በጣም ስርዓት ያለው ልጅ ነው። ጋይስ ማርያም እናመላቸው። ያው እርስ በርስ ለራሳችን እንትን ልንደል እንችላለን እንጂ እንደዚህ ሚዲያ ላይ ወጥቶ ምናምን እንደዚህ ሚልም አይደለም። ይነውስ የብርባድ ዝም ብለው ራሳችሁ ድራማ የፈለጋችሁ ላይክ የፈለጋችሁ ማለት ዝም ብሎ ሪኩዌስት ልኮ ድራማ የፈለገ ሰው ነው እንደዛም ያወራው። እና ፕሊስ በቃ ሊቭ አላውን ጋይስ እንዴ! ለምን የራሳችሁን ላይፍ አትኖሩም? ለምን ስለእኔ ታነሱበታላችሁ አላችሁ፣ ገብታችሁ ቲክታክ ላይ እን በቃ ወሬቨር ሂ ዋንት ማድረግ ይችላል የፈለገውን ነገር ለምን ትጽፉበት አላችሁ እየሄዳችሁስ? ማርያምን፣ አንዳንዴ እኮ በጣም እኮ ነው የሚያናድድ። በጣም እንዴ! ሰው ፈልጎ ለተለያየው ለምን ደስ ታደርጋላችሁ ጋይስ? ለምን ሰው እንዲበጣበት ታደርጋላችሁ? እኛ ራሳችን ኢች አዘር በቃ አንደርስታንድ ተደራርገናል። ሰዎች አልተግባቡም ይለያያሉ። ሰዎች አልተግባቡም ይለያያሉ። የሰው ልጅ ሲሳራ አንዳንድ ሰው ይደክመውና ላይ በላይ ሊጫወት ሊመጣ ይችላል። አሁን እኔ የሆነ ሰዓት ይደክመኝና እገባለሁ። ግን እኔ የሚያስጠላኝ ድራማ ነው እንጂ ሰዎች እኮ ገብተው ሊጫወቱ ይችላሉ። ለምን ድራማ ትፈልጋላችሁ ነው? በቃ አጣፉበት። እኔ እና እሱ በቃ ተለያይተናል። በቃ አይ ካደም፣ የልጆች ያባት ነው የልጆቹ እናት ነኝ። በቃ እኔ ራሴ ላይፍ አለኝ፣ እሱም ደግሞ ይቀጥላል ላይፉ። ገብታችሁ ግን አዛኝ ይመስላችሁ ኮመንት ላይ ምትጽፉ ድራማ በቃ ስለምትፈልጉ ነው። ላይክ ሂ ጀስት ኪፕ ጎይን ማውራት እንዲያወራ ፈልጋችሁ ነው እንጂ እውነት ኬር አድርጋችሁም አይደለም ስለኔም፣ ወይ ስለሱም፣ ወይም ስለሌላ ሰው በቃ። እንዴ የሰው ልጅ ይለያያል። ለምን ጋይስ ስታርት ታደርጋላችሁ አንድ ነገር ላይ? እኛ ብቻ ነው እንዴ የተለያየ ነው እዚህ ሚዲያ ላይ እናንተ ባታነሱ እኮ ድራማም አይመጣም እዚህ ሊቢያ እንትን ሊቢያ ላይ ያልኩ ሊቢያ ላይ ላይ እና ድራማ አትፈልጉ በቃ አትረሱንም እንዴ እኛ እኮ አሁን ሁለት ዓመት ምናምን ሊያልፈን ነው ጋይስ በዓይን እንኳን ካልተያየን እርሱም እንዲ ጋይስ እኔ እንኳን ያን ያል እንትኑ ላይክ ይህን ያል አሳልፈናል እንዴ ብዬ ላይክ ብዙ እንትን ሪፒት ማድረገው ነገር የለኝም ሰው በቃ ታት አጣፋ ቢኮዝ እናንተ ካልጣፋችሁ ድራማ አይመጣም። ማንኛውም ሰው ላይ ሰው ነው እኮ ተናግሮ የሚያናገር። ጋይ ኪፕ ጎይን በቃ። ጥያቄ እንደዚህ ምናም አንዳንዴ ትክክል ነው እኮ አንድ ሰው ጥሩ ነገር ሲያወራ ፍቅር አለብህ ወይ ፍቅር አለብሽ? ኦኬ ወጡ ደግሞ እናችን እንደምታዩት እንግዲህ አንዳንድ ሰው እንደሚበሻሸቀው እንደሚበሸቃቀቀው እንደዚህ አይነት ስድብ ሰው ሲሰዳደብ ደግሞ ወይስ ሲነቃት እኮ ወይስ ትነቀው እኮ እንደዚህ አርጋ ዋረደችው፣ እንዲኮ ተዋረደች። ደስስ is like ምንድን ነው like what do you want guys በጥሩም አልተቻለም፣ በመጥፎም አልተቻለም። ለምን ሰውን ፑሽ ታረጋላችሁ? ሌላ ነገር ላይ ነው ለምን በሰላም ተለያዩ ነው guys ና ግድ እኮ እንደዚህ ለምን ፑሽ ታረጋላችሁ? ሰው ጥሎት የሄደውን ላይፍ ሌላ ነገር እንዲያደርግ ምናምን እ እረፉ እንጂ ጋይስ። አንዳንዴ ማመዛዘን የሚባል ነገር አለ። ሰውን ለምን ታበሽቃላችሁ እየገባችሁ ጋይስ? አምሲረስ እኔ በሰላምም ስለተለያዩ ደስ ነው የሚለኝ። አምፕራውል በቃ ለፈጣሪ ያ ሰው እንዲናደድ ወይ ሌላ ነገር እንትን ለምን ታረጋላችሁ ጋይስ? ታርጉ በቃ። ሰው ፈልጎ ከተለያየ እናንተ ምን ባይ ናችሁ? ቶሎይ ማንም የሚልከው ሰው የለም። እኔም ልከው እንደዚህ ማረገው ጨራሽ። እሱን እሱም ጭራሽ የሚያስበው ነገር የለም። ማንም ስለ ማንም ድፌ እንደማድረግም አይችልም። ማነ ስለ እኔ ገብተ ድፌ እንደምታደርግ እከካም በዛ መጠን ወንድ ልጅ የተሳደፍ ቆሻሻ ካፉ ራሱ የሚያውጠው ሲያስጠላ እና ማንም አባሪም አጋዥም አልፈልግም። ማንም ማንንም አይለክም። እናንተም ኮመንት ላይ ስታለቅሱ አይቻቸዋለሁ የምታውቁት አንድም ነገር የለም። ዝም ብሎ ድራማ የፈለገች ሴት ወይ ዝም ብላ የሆነ ወንድ ልካ ይሆናል ወይ ደግሞ ዝም ብሎ ድራማ የፈለገ ሰው ያ። አሁን እኮ ኮሜዲው በዝቷል። ተዋናይ ማን እንደሆነ ያልታወቀ ባርኮና መን ይ ፕሊስ ሀይ ሙቀቱ ራሱ ሊያሳብዳቸው ነው። አንድ ሰው ዝም ብሎ ድራማ የፈለገች ሴትም እኮ እንደዛ ታደርጋለች ጋይስ ትልክና ልክ እንደዚህ አይነት ነገር እኔን ከድራማ አስወጡኝ። እኔንም እኔን መሳይ ሰው አስወጡ ጋይስ። እኔ ኖ ታይም ፎር ዲስ ጋይስ ጭራሽ ደግሞ ከልጆች ያባት እኔ እንደዛም አላደርግም እሱም አያረግም ትዝም አይለው ጨረሻ እና አስታፕ ጋይስ በቃ ድራማ ትፈልጉ እኛ ተፈላልገን ነው በሰላም የተለያየ ነው ሰውን የለለ ሌብል አትወሰዱ ሰው ለምን ሰራ ሰው ለምን ተጋሉ አልተለያየም ሰው ለምን እንደዚህ በቃ እንደዛ የምትፈልጉ አንዳንዶቻችሁ ሳያችሁ እኔ ደግሞ ሌላ ሌላ ደረጃ ተዳርሰው ከተለያዩ ሰዎች እኔ አምግ አንድ በሰላም መለያየቴ በቃ ዳስ ላይክ ቴንክስ ጋር ነው። ምን ስለ ልጆቼ ለምን በቃ አጻፉ? ሲገባ አጻፉበት በቃ አጣፉብኛል፣ አጣፉበት፣ አጻፉበት እኔ እና ያንሳ እንጂ እንደፈለገ መሆን ይችላል። እንዴ መብቱ ነው። እኔ እንደፈለግኩ አይደል እንደዚህ ጋር መሆን ሳይሆን አጻፉ ኮመንት ላይ ነው ያልኩት። እኔ ያነሳኛል አላልኩም። ጆሯችሁ ተደፍኗል እንዴ ማወራ ሱሪ የገብቱ ሻላ ናዋሩ እነሱን አጣን ሴት ያቸዋለሽ እሱ ጋር ያገናኙታል። አትጻፉ ኮመንት ላይ ነው እኔ አሁን ገብቼ እሱ ጋር እናወራለን፣ ግን ስለአንቺ አላወራው ምን ጌም ነው ወይም ምናምን ነው የምንጫወተው። በሷም ሳይ በቃ እንደ ሊጫወት ይሆናል ሚገባ ይጫወት። አታውሩ ስለኔ ነው በቃ ሀይ ነው ኮመንት ላይ አሁን የሆነ የበሰበሰ ሰው እየገቡ እነዛ ሲሳደብ ፖሎ ነው ምናምን ይላሉ። ፖሎ እንደዚህ አያደርግም ጋይስ፣ አረ ፖሎ ጨዋ ነው እንዴ፣ በጣም ጨዋ ወልዶ ጨዋ ያሳደገው ነው ጋይስ። ፖሎ አለ እንዴ ራሱ ሲጀመር፣ ቲክቶክ ላይ እኔ እኮ አላውቅም እንዳው ነው። አይ ልቆት ነው የሚልክ ወንድ እና የማይልክ ወንድ አታውቁም። በዛ ላይ በጣም የሚያስቀኝ ማለት ነው፣ ማጆሪቲ ሳወራ አንድ ሰው ስለ አንድ ሴት ጥሩ ነገር ካወራ ሚስ ፍቅር አለበት ማለት ነው ወይስ አንድ ሴት ስለ አንድ ወንድ ጥሩ ነገር ካወራች ፍቅር አለባት ማለት ነው። አይደለም እኮ ጋይስ፣ በቃ ሰው ያሳለፈውን ላይፍ ሊያወራ ይችላል፣ ግን ለምን በዲስሪስፔክት ሰው እንዲለያይ እና ሌላ ደረጃ እንዲደርስ ትፈልጋላችሁ ነው ጥያቄ። አንተ ጃዊ ሰው ጦሴን ይዘ ጠፋ። ከዚህ እከክ ፍሬን አትመኝ፣ ማሜ ይልሻል፣ እየመከረች ነው ጃዊሳ። ዝም በል ተፋታት፣ ፍሬዬን ጃዊሳ አጠቃላይ በቃ ድራማ ወዳች። እቺ ሴፕቴምበር ደርሳልማ፣ ልጅ ትምህርት ቤት ገብቶልኝ። እንደው ስለማ እንደምታወሩ የዛን ቀን ልናያችሁ ከስንት አንዴ ነው የምናያችሁ። የዛን ቀን እኔ ወሬም አልወድም። እንግዲህ ግሩፕ እየተሰራ ወሬ ምናምን ታያላችሁ በየላይ ከዛ አይደለሁም እኔ ጋይስ። እኔ ያሊ ማይ ላይፍ የራሴ በቃ ለራሴ ሰላም ካለኝ ስለ ሰው የማወራ ሰውም አይደለሁም። መጣችሁ ስትጽፉ ነው እኔ መልስ የምሰጣችሁ እንጂ ስለ ሰው ጭንቅ የማይለኝ ሴት ነኝ እኔ። በቃ የምትወዱኝ ከሆነ እውነት አሁን የምትወዱ ሰዎች ትኖራላችሁ። ሁላችሁም አጣ ይሁኑ እናመቸን አትጻፉ። በቃ እሱን የምትወዱት ካላችሁ ሄዳችሁ ስለ እኔ አጣሉ። እኔ አትሊስት ራሴ እንድፌንድ ማድረግ ይችላለሁ በንግግር እዚህ ጋር። አንዳንድ ሰው ደግሞ አይችልበትም ወሬ ሰው ይሩን ይነጊ ቲቪ ስለሆነ ስለ ልጆቻችን ኬር የምታረጉ ከሆነ የምትወዱን ሰዎች የወለዳችሁ ምናምን ካላችሁ በቃ አትጻፉ። እኔ ልጆችን ላሳድግበት ማርያምን ነው የምላችሁ። ኬር የማረገው አንድና አንድ ስለ ልጆች ግን፣ እናንተ ኮመንት ላይ የምትበጠብጡት ነገር ይመጣል እኔ ጋር እና አይዱኒደኔ ድራማ እምለሱ ሰላም ነው የምንፈልገው። ለራሴም ሰላም ነው፣ ለሌላውም ሰው ሰላም ነው። ስለሁነት የልጅ ባልዩ ከገባችሁ ማለት ነው። በቃ ፈተና ማሚ፣ ኧረ ፍርዬ ሆ ቀላል አይደለም። ከጋይሱ ሁለት ልጅ ማሳደግ እናንተ እንዴት ራቀላችሁ? እንደምታዩት ሁሉ አይገባኝው አንዳን ግና ነሽ፣ ጀግና ሴት ማሚ። ሁለት ልጅ እኮ በጣም ይከብዳል። ስደት ላይ ብቻ ማሳለ አይደለም። ይደክማሉ። ነው ነው ማርያምን ነው የምላችሁ። ስለ ሳቁ መሰላችሁ ይደክማል። እድሜያችን እኮ እየጨመረ ነው የሚሄድ እየቀነሰ አይደለም። እየጨመርን በሄድነ ቁጥር ነገሮች እየደከሙ ነው የሚመጡ እየደከሙና እየከበዱ ነው የሚሄዱ። በዛ ላይ ዳላስ ከሙቀቱ ጋር ብስማም ህይወት እንዲያስጠላሽ የሚያደርግ ሀገር እንዴ! ሙቀቱ ቀላል ይሞቃል እንዴ እንዲ ብርድ የለም እንዴ ነው ሂተርማለ ያወጠሽ እንኳን ሰው ጋር ለመገናኘት ነው እንጂ ነባርኩን እንኳን ያንን መስሏል። ጥቁር በቃ እንዴት እንደሚያጠቁር አገሩ ራሱ እንዴት ነው ይኖሩላሉ? ማርያምን እንደአሁኑ ደግሞ አላየሁትም። ገና ሳይጀምር እንደዚህ ይጋል። ባክ ቱ አትላንታ። ወይኔ ፍቅር ከሄድኩስ ነው ቨርጂኒያ ነው የምሄድ። ከዚህ በኋላ ወደ ቤተሰቦች እናትና አባቴ ጋር ነው የምሄደው። ከዚህ በኋላ ከሄድኩ ይሻላል እኮ ያግዙሻል። ሁሉ ማሜ፣ አዎ ነው እዚህ ጋር ያግዙኛል አሉ። ግን ሙቀቱን አልወደድኩትም ማለት ነው። ለነገሩ ዳላስ የመጣ ሰው እኮ ይመለሳል ይላሉ። እውነት ነው ማለት ነው።

ሰላም ነው ይህ ጌታ አማኒ ትልቅ ሰው ወንክ

ናቸው። አሚን አሚን እናንተን ይደጉላችሁ። በክፋይባችሁ ልጆቻችሁ አሜን፣ ማሚዬ አሜን።